ባለፉት አመታት በኢትዮጵያ ውስጥ ትልቅ ችግር ሲያጋጠም የነበረው በጎርፍ ወይም በድርቅ ነበር ህዝቡ ሲሰቃይ የነበረው። በተለይ ከሶስት አመት ወዲህ ትልቁ ስኬት እንደ ሀገር ያመጣ ነው። በኢትዮጵያ ደረጃ ሲያጋጠም የነበረውን የጎርፍ ችግር ለመከላከል በወንዝ አመራር፣ በቅድመ ጎርፍ ትንበያ ጉዳይ ላይ ጥሩ ስራዎች ስንሰራ ቆይተናል። ለዚህም ከዓለም ባንክ ያገኘናቸው ድጋፎች በልዩ ሁኔታ የምናመሰግነው ሆኖ በየሴክተሩ ያለው በትብብር የመስራት ጉዳይ በጋራ የመስራት ጉዳይ ሲያጋጥም የነበረውን ችግር እውነቱን ለመናገር በሚገርም ሁኔታ መቀየስ መቀልበስ ችለናል ማለት ነው። እንደምናስታውስ አዋሽ በየአመቱ ድሮ ሰው ሲያፈናቅል ሰዎች ሲጎዱ አደጋ ሲደርስ ነበር። ባለፉት ሶስት አመታት አልሰማ ነው። በዚህ ደረጃ ላይ የተወሰኑ ቦታ ችግሮች ካልነበሩ በስተቀር በዛ ልክ ስምጥ ሸለቆ አካባቢም ችግሮች ሲያጋጥሙ ነበሩ ማለት ነው። ስለዚህ ባለፉት ሶስት አራት አመታት ሁለት ስራዎች ላይ ትኩረት አድርገን ሰጥተናል። አንደኛው በአስቸኳይ ጊዜ ወይም ኤመርጀንሲ ዎርክ በማለት ችግሮቹን መቀነስ በሚያስችል ደረጃ ስንሰራ ቆይተናል። እንደምናስታውስ አርባ ምንጭ ጨምሮ የተሰራው የኩልፎ ወንዝ የተሰራው የኮሪደር ልማት የዚሁ ፕሮጀክት አካል በእኛ ጋር የተሰራ ስራ ክቡር ጠቅላይ ሚኒስትራችን በተገኙበት ትልቅ ስራ ይሰራል። ፕሮጀክቶቻችን ጎርፍ መከላከል ብቻ ሳይሆን አካባቢውን በማሳመር ለልማት ለማድረግ ለከተማው ውበት ማድረግ ከችግር ወደ በረከት ማምጣት የቻለበት ጊዜዎችን አሳልፈናል። ለዚህም በኦሮሚያም በማዕከላዊ ኢትዮጵያም በደቡብና በአፋር ባለፉት ሁለት ዓመታት በተለይ በዚህ ዓመት ላይ ከ256 ኪሎ ሜትር በላይ የወንዝ ዳር የዳይክና የወንዝ ጠረገ ስራዎችን የማስፋት ስራዎችን ሰርቴን ውጤታማ ስራዎች ማስመዝገብ ችለናል። በዚህም ስራ ወደ 17 ወረዳዎች አስራ ሁለት ሳይቶች በተለያዩ ተቋራጮችና አማካሪ ድርጅቶች ሲሰሩ ቆይተዋል። ጠቅላላ ወጪ ወደ ሁለት ነጥብ አራት ቢሊየን ኢትዮጵያ ብር ወጪ አድርገን አሁን ያልኳቸውን ችግሮች ፈቴናል ማለት ነው። በዚህ ምን መጣ ቢባል በጣም የሚቆጠር ትልቅ ለውጥ ልናመጣበት የቻለው ጉዳይ ከዚህ በፊት በጎርፍ በላይ የነበረው ከሁለት መቶ ሀያ ዘጠኝ ሺህ ሄክታር በላይ የሚሆን መሬት ማዳት ተችሏል። ይሄ መሬት ወደ ልማት ሲገባ በግብርናው በሰዎች ላይ የሚያመጣው ለውጥ በዛው ልክ ማየት ይቻላል። ሌላው ጉዳይ ማለት ብቻ ሳይሆን ይፈናቀል የነበረው ማህበረሰብ ሳይፈናቀል ቆይተዋል። ወደ ሰባ ሺህ የሚሆኑ ቤተሰቦች ወይም ሰዎቻችን ከጎርፍ አደጋ ለማዳን ችለናል። እነዚህ ስራዎቻችን የአጭር ጊዜ ቅሎቻችን ናቸው ወይም የኤመርጀንሲ ስራ የምላቸው ናቸው። እስከ መጨረሻው ግን በዚህ መቀጠል አስቸጋሪ ይሆናል። ለዛም ዛሬ የተፈራረም ነው። ትልቁ ስራችን በዘላቂነት በስምጥ ሸለቆና በኦሞ ጊቤ ላይ አማካሪው ትልቅ ስራ ሰርቶ እንዲያመጣልን የተዘጋጀን ያለ ነው። በየአመቱ ጎርፍ ሲመጣ የጎርፍ ችግር መፍታት ሳይሆን ቀነም ብለን አስበን ብሰራ ብጠና መፍትሄ እናገኛለን ብለን ስላሰብን በአንድ ነጥብ ስምንት ሚሊዮን ዶላር የሚሆን ገንዘብ ዛሬ የተፈረመው ውል ወደ ስራ ይገባል ማለት ነው። ይሄ ፕሮጀክት ወደ ስራ ሲገባ ጎርፍ አደጋ መሆኑ ቀርቶ በረከት ይሆናል። ምክንያቱም ውሃውን ስንይዝ ይደርስ የነበረው አደጋ መቀነስ ብቻ ሳይሆን በጋ ላይ ለመስኖ መጠቀም ለተለያዩ ስራዎችን መጠቀም እንችላለን። ይሄ ማረከቻል ኢትዮጵያን ተጠቃሚነት የዜጎቻችን ተጠቃሚነት ኢትዮጵያን ብልጽግና ከጎርፍ ችግር ወደ በረከት ቀየር ለውጥ እናመጣበታለን ብለን ነው የምናስበው። ስለዚህ ትልቅ ስራ ይጠበቃል አማካሪውም አብሬ ያለ በተለይ በጄብ የገባችሁት ትልቅ የቤት ስራ አለባችሁ። እኛም በዛ ደረጃ ላይ እንደግፋለን ማለት ነው። ስለዚህ ዋንስ አገን ይ ላይክ ቱ ሴይ ኮንግራጁሌሽንስ አንድ ኪፕ ኦን ሙቪንግ ዛትስ ዋት አይቭ ቢን ሴይንግ ኢን ሾርት